አብርሽና ሩታዬ ኮሚኒቲ ላይ ፖስት አድርገዋል። የሰርጋቸው የመስክ ፎቶ ማለት ነው፣ የመስክ ፎቶ ተነስተዋል። በጣም ደስ የሚልና ያማረ እንዴት ብዬ ልግለጽላችሁ፣ የእውነት በጣም ደስ ይላል። እንኳን ደስ አላችሁ። ጋብቻችሁ የአብርሃምና የሳራ ይሁንላችሁ፣ ውለዱ ክበዱ ፍቅራችሁ ያብብ ብያችኋለሁ የኔ ምርጦች ማለት ነው። በጣም ነው የምታምሩት፣ የሌለ ማለት ነው የእውነት እላችኋለሁ። በጣም ነው ያማረባቸው፣ ደስ ይላል። እውነት ነው የምላችሁ። በቃ እኔ ቃላት የለኝም። የሰው ልጅ ብዙ ነገር ተብሎ ብዙ ውጣ ውረዶችን በነገራችሁ ላይ ያሳልፈዋል፣ ከመጀመሪያ ጀምሮ እስከ አሁን ድረስ ማለት ነው። ሩታ ወደ አብርሽ ከመጣችበት ጊዜ ጀምሮ ብዙ ሰምተናልም አይተናልም። እና መጀመሪያው ሳይሆን እንደምላችሁ መጨረሻው ሲያምር ነው በጣም ደስ የሚለው። የሰው ልጅ መጀመሪያው ብቻ ሳይሆን መጨረሻው ሲያምር ደስ ይላል። እና እንግዲህ መጨረሻቸውን በእንደዚህ አይነት ሁኔታ እያየን እንገኛለን ማለት ነው። ግን ቀንቻለሁ ከሚገርመው ነገር በጣም ነው በጣም ማለት ቀናው ስላችሁ ሰርጉ ላይ ባለመገኘቴ ነው እንጂ ባብርሽና በሩታ ቀንቼ እንዳይመስላችሁ። ሰርጉ ላይ ባለመገኘቴ ግን ያው ታውቃላችሁ፣ ኢትዮጵያም ስለሚደገስ ወደፊት እኔ ኢትዮጵያው ኢትዮጵያ ነው የምገኘው ብዬ ነው እንጂ ማለት ነው። ምንም ማድረግ አይቻልም። እዚህ ሆነን እኛ ደግሞ እንመርቃለን ማለት ነው። ሰርጉ ያው ነገ ነው። በዱባይ የት እንደሆነ ግን አላውቅም። የት ነው ግን ዱባይ ማለት ዱባይ ሲባል የት ነው ሰርጉ? ይቅርታ አላወቅኩ ማለት ነው። ሆቴሉ ምናምን እንግዲህ የት እንደሆነ አላውቅም። ያው ዱባይ ያሉት እንግዲህ ይሄዳሉ፣ እህቶቻችን፣ አድናቂዎቻቸው፣ ጓደኞቻቸው በሙሉ ማለት ነው። አሩታዬ በጣም አምሮባታል። የእውነት ነው የምላችሁ። በጣም እንደውም ሰሞኑን በጣም የሚገርማችሁ ነገር ቲክታክ ላይ በጣም ግርግር አይ ቲክታክሮች ግርግር ተፈጥሮ ነበር። ቲክታክ ሰፈር ማለት ነው ትንሽ እንዴት እንዴት እንደዚህ ይሆናል እንዴት እየተባለ ነበረ እና የሰው ደስታ ሊያስደስተን ይገባል። የፈለገ ነገር አንድን ሰው ብትጠሉት እንኳስ ማለት ነው ብትጠሉት የሆነ ነገሩን እንኳስ አይታችሁ ማትፈልጉት ፓርት ቢኖር እንኳስ የሰው ልጅ ደስታ ሊያስደስታችሁ ግድ ነው። ሁሌም የሰው ልጅ ሀዘን መጠበቅ የለብንም፣ የሰው ልጅ እንዲከፋ፣ የሰው ልጅ እንዲወድቅ በፍጹም የፈለገ ነገር ያ ሰው መጥፎ ቢሆንም እናንተን ቢበድላችሁ እንኳስ ማለት ነው እናንተ ጥሩ ሰው ሆናችሁ መገኘት አለባችሁ። የእውነት ነው የሚላችሁ ከዛ ሰው ተሽላችሁ መገኘት አለባችሁ። እና የሰው ደስታ ሊያስደስተን ይገባል። የሰው ደስታ ማያስደስታው ሰይጣን ብቻ ነው በዚህ ምድር ላይ ማለት ነው እና እባካችሁ እባካችሁ እህቶቼ ለዛውን በአካል የማትተዋወቁ ሰዎች ከሆናችሁ በአካል የማትተዋወቁ ሰዎች ያልተገናኛችሁ በምንም በቃ ሶሻል ሚዲያ ላይ የተገናኘን ሰዎች ራስ በራሳችን እንበላላለን። አድናቂ ለአድናቂ ራሱ ማለት ነው። እና በጣም ነው የሚያስጠላው፣ በጣም ይደብራል የምናየው ነገር። እና ስለዚህ ለማንኛውም የደስታቸው ተካፋይ ብትሆኑ አሪፍ ነው ብዬ አስባለሁ። ይሄ ተንኮል፣ ጥላቻ፣ ምናምን ቢቀር ጥሩ ነው ጥሩ ነው የእውነት ነው የምላችሁ አንዳንድ ጊዜ እንደዚህ አሁን ፕራንክ ሲሰሩ ምናምን የሚያስጠላ ነገር ልናይባቸው እንችላለን ያንን ነገር ደግሞ ለምንድነው እንደዚህ የሚሰሩት ምናምን ብለን ልንቃወም እንችላለን ከዛ በተረፈ ግን ምንም የበደሉን ነገር ምንም ያደረጉን ነገር ወይንም ደግሞ የራሳችንን የሆነ ነገር የወሰዱብን ነገር የለም እውነቴን እኮ ነው የምላችሁ ምንም ነገር እኮ የለም እና ግን በማያገባን ነገር እየገባን መጥፎ ቃላቶች የምንናገር ሰዎች አለን እና ከእንደዚህ አይነት ነገር ብንቆጠብ አሪፍ ነው ብዬ አስባለሁ። የምኖረው ቤቴን ራሴልኝ ማንም አይኖርልኝም እና ስለዚህ እባካችሁ እህቶቼ ማለት ነው። ራስ በራሳችሁ አትቦጫጨቁ፣ አትቀናኑ። ቅናት የሰይጣን ነው። አንድነት ፍቅር ያሸንፋል በሚለው ብትቀጥሉ ጥሩ ነው። ሙሽሮቹን ታዲያ ዛሬ እንዴት ታያችኋቸው? በጣም አምሮባቸው ደምቀው ተውበው፣ እንግዲህ የመስክ ፕሮግራማቸውን በዚህ ሁኔታ እያሳዩን ይገኛሉ። በእርግጥ ገና ቪዲዮ አልተለቀቀም። ኮሚኒቲ ላይ ነው ፎቶ ፖስት የተደረገው እና እኔ በበኩሌ በጣም አምረዋል። በቃ እንዴት ብዬ ልንገራችሁ ነት በጣም ደስ ብሎኛል። ደስታዬ በቃ ወደር የለውም ማለት ነው። ሩታዬ፣ አብርሽዬ በድጋሚ እንኳን ደስ አላችሁ። እንኳን ለዚች ቀን አበቃችሁ። የማዳም ቅመሞች እንኳን ደስ አላችሁ። ልፋታችሁ ሁሉ ነገራችሁ እንግዲህ እውን እውን ሆኑላችኋል። እነሱ ሲጣሉ ባብራችሁ የምት የምትጣሉ በእነሱ ምክንያት ማለት ነው፣ ከሰው የምትጣሉ ሲያለቅሱ አልቅሳችሁ፣ ሲትደሰቱ ተደስታችሁ ደግሞ ዛሬ ላይ ደግሞ የለፋችሁበት ነገር እንደዚህ ሲሆንላችሁ በጣም ደስ ይላል እና ሁላችሁም የማዳም ቅመሞች ብቻ እኮ አይደሉም በነገራችን ላይ የነሱ አድናቂዎች ማለት ነው ብዙ ናቸው እና ኢትዮጵያዊ በሙሉ ማለት ነው። የሚወዷቸውም የማይወዷቸውም አሉ። ስለዚህ እንኳን ደስ አላችሁ ነው የምለው። ማትወዷቸው እንኳስ ልጆች ብትኖሩ እንኳስ በደስታቸው ቀን እንኳን ደስ አላችሁ ይባላል፣ እውነት ይባላል። ግን እያስመሰላችሁ ሳይሆን ከልባችሁ ማለት ነው፣ የማስመሰል እና ምንጥላቻ ሳይሆን እና እንደዛ ነው ይላችኋለሁ አብርሽና ሩታዬ ያው ምንም የሚወጣላቸው ነገር የለም ሰው ጥግ የሚደርሱ ሰዎች አይደሉም። እውነት ለመናገር ማለት ነው ያው የስራው ባህሪ ነው። አንዳንድ ጊዜ ለስራ ተብሎ ብዙ ነገር ይኮራል፣ ብዙ ነገር ይባላል። ግን እኛን እስካልነኩ ድረስ እኛ ጋር ስላልደረሱ እስካልደረሱ ድረስ እኛ ለእነሱ ጥላቻ ሊኖረን አይገባም። በቃ ሲያጠፉ ለምን እንደዚህ ታጠፋላችሁ፣ ጥሩ ነገር ሲሰሩ ደግሞ ጥሩ ሰርታችኋል ብለን መደገፍ ነው ያለብን ማለት ነው እንጂ ሌላ ነገር ምንም የሚያገናኘን ነገር የለም። ስለዚህ በደስታቸው ቀን እንግዲህ ሁላችሁም እየገባችሁ አጨብጭቡ፣ የዛም የዛም የዛም አድናቂ ብትሆኑ ማለት ነው። እንዴ ክፋት ምንም አይሰራም። ዛሬ ግን የሚናደድ ሰው ይኖር ሆን? እንዴት ነው ነው? መናደድ የለባችሁም። እውነት ወይ? ጉድ እኮ ነው ጉድ ጉድ ጉድ። ዱባዮች እንግዲህ ማለት ነው ዱባዮች ታድላችኋል። ግን ሰርግ፣ የዱባይ ሰርግ እናጣጠማለን እኛ እዚህ ቁጭ ብለን ማለት እኛ ለእናንተ ማለት ነው ቄንጥ እናወጣላችኋለን። ለአጃቢዎቹ ማለት ነው፣ ለአጃቢዎቹ አሁን እኔ ቁጭ ብዬ አጃቢዎቹን ነው ማየት የምፈልገው። አጃቢዎቹን ቁጭ ብለን እናያለን፣ ከዛ በደንብ አድርገን ደግሞ ስለ አጃቢዎቹ እንፈተፍታለን ማለት ነው። ውይ እንተናማኩ ውይ እሳማኩ